ኮንትራት አዳዲስ ስደት የወጣችው በመዳን ቤት በግደር ደግጥ ወይም ደግሞ በህንፋሎት ድስጥ የምሰሩ ሰዎች ይህንን ቪዲዮ አይታችሁ ጥንቃቄ ልታደርጉ ይገባል። ያ ድስጥ ዝም ብሎ ማንኛውም ሰው ወይም ደግሞ እንደ ሎርማን ድስጥ የሚሰራበት አይደለም። እዚህ ጋር እንደምትመለከቱት አንዲት እህታችን ፈንድቶባት አላህ ስብሃነወተዓላ ራሱ ነው እያተረፋት ያው ጥፊ ያላላት ነብስ ያለ ቀኗ ያለ ጊዜዋ አጠፋም። ሰላሙ ዓሌይኩም ወራህመቱላ በረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋው ልሰላም ነው አልሀምዱሊላ ዛሬም እንግዲህ በአዲስ ነገር በአዲስ ቪዲዮ ወደ እናንተ መጥቻለሁ ይህ ቪዲዮ ለብዙ ሰዎች ይጠቅማል ብዬ ስላሰብኩ ከኔ ወደ እናንተ ይዤው መጥቻለሁ እናንተ ደግሞ ለብዙዎች እንዲደርስ ሽራ አድርጉት በተለይ ደግሞ የሀገራችን በዚህ ድስጥ ብዙ ኢትዮጵያኖች ምግብ አናበስልበትም በሎርመን ድስጥ ነው የምናበስለው ስለዚህ ደግሞ የዚህ እውቀቱ ብዙዎቻችን አይኖረንም። አሁን ደግሞ ወደ ስደት የሚወጡ እህቶቻችን እጅግ በጣም በርካቶች ናቸው፣ ቁጥራቸው እየበዛ ነው። እንግዲህ ስደት ከወጡ በኋላ በሰላም ከስደት ተመርምረው ንጹህ ነው ወጥተው በሽተኛ ሆነው እንደዚህ አይነት አደጋ አጋጥሟቸው መጥፎ ነገር ደርሶባቸው ወደ ሀገራቸው እንዳይመለሱ ካለ ህበታች ደግሞ ጥንቃቄ ማድረግ አለብን። ጥንቃቄ እንዲያደርጉም ደግሞ ይህን ቪዲዮ ሼር አድርጉላቸው። ይህ እንደዚህ ቤትን እንደዚህ ያደረገው አረቦች ግደር ደቅጥ የሚሉት ነው። በኛ ደግሞ በህንፋሎት የሚያበስለው ድስጥ የምንለው ነው እና ይሄ ድስጥ እንደምትመለከ ቱት ነው እንግዲህ በደንብ ካልተዘጋ ያን ትንፋሽ የሚያስወጣ ከሆነ ከባድ አደጋ ያደርሳል። አይን እስከ ማጥፋት ሰውነትን ሙሉ ለሙሉ ድባቅ እንትን በቃ መጥፎ ደረጃ ያደርሳል። ሊገሉላ ይችላል ና በጣም ጥንቃቄ ያስፈልገዋል። ይሄ በተደጋጋሚ ብዙቻችን እንናገራለን ና ትኩረት አትሰጡ የሚሆን አታዳምጡ ይሆን አላቅም። ና እንደምትመለከቱት አንዲት እህታችን እንደዚህ ራችበት ባለችበት ሰዓት ፈንድቶ ኩሽናውን እንደዚህ አድርጎታል። እሷን ደግሞ አልሐምዱላ ምንም አልደረሰባትም። ግን ደግሞ ድንጋጤ ቀላል አይደለም። በጣም ነው የሚያስደነግጠው። እንደምታዩት ነው ኩሽናው በሙሉ አዘረክርኮት። ውስጡ ያለው ነገር እንዳለ ደፍቶታል ማለት ነው። በተለይ ደግሞ ክዳኑን በሚወረውረው ሰዓት ክዳኑ አገኛችሁ ማለት በጣም ከባድ ነው። በተለይ ጭንቅላት ካገኘ በጣም ከባድ ነው። ወደ ላይ ነው የሚወረውረው። ወደ ላይ ተወርውሮ እንደገና ተመልሶ ወደ እናንተ ሲወረወር ከፍተኛ ጉዳት ያደርሳልና በጣም ጥንቃቄ ያስፈልገዋል። ይሄን ድስጥና ጋዝ በጣም ነው የምፈራው፣ ሁለቱም ማለት ነው። ጋዙ ፍሩኑ ፈንድቶ ሁለቱም በጣም ከፍተኛ ጉዳት ነው የሚያደርሱትና ጥንቃቄ አድርጎ አላህ ይጠብቀን። ከሀገራችን ስንወጣ ተመርምረን አንድ በሽታ ሳይኖርብን ንጹህ ሆነን ስደት እንወጣለን። ግን ደግሞ ስደት ወጥተን ደግሞ ችግሮችን እንደዚህ አይነት ነገሮች አጋጥሞን በሽታ በበሽታ ሆነን መመለስ የለብንም። ጠባቂ ዋላ ሶፋ ሆኖ ሳለ ግን ደግሞ ሰበቡን ማድረስ አለብን፣ እኛ ጥንቃቄ ማድረግ አለብን። በርግጥ አረቦቹ ሊያቸዋክሉን ይችላሉ። እነሱ መጮ ቶሎ ቶሎ ማለት ቶሎ ቶሎ እንዲሰራላቸው ቶሎ ቶሎ እየሰራችሁ ራሱ ቶሎ ቶሎ በይላሉ። በቃ የሆነ አለ አደለ የሆነ ድንብር ብራችሁን ያወጧችኋል። እና በዛ ሰዓት ደግሞ እናንተ ቶሎ ቶሎ እያላችሁ ምሰሩትን ነገር ረስታችሁ ወይ ፍሮኖን ሎክሳችሁ ድጋሚ ረስታችሁ ችሁት ሌላ ስራ ስትሰሩ ፈንድቶ ችግር እንዳይደርስባችሁ። እንደዚህ ምግብ እየሰራችሁ ደግሞ ይሄኛው ድስጥ በደንብ ሳትከድኑት ረስታችሁ ደግሞ ፈንድቶ ሌላ ችግር እንዳይደርስባችሁ ጥንቃቄ ማድረግ አለባችሁ። በተለይ ደግሞ አዳዲሶች በዚህ ድስጥ መስራት ማትችሉ ከሆነ አልችልም ማለት ነው። በደንብ እስክትለምዶ ድረስ ይህንን ድስጥ ፈጽሞ እንዳትቀርቡት፣ ፈጽሞ እንዳትይዙት። በቃ አልችልም አልችልም፣ ነው የማትችሉትን ነገር አልችልም ማለታችሁ ወደ ሀገራችሁ ያሳፍሯችኋል ብላችሁ እንዳታስቡ፣ ወይም ሌላ ነገር ይመጣብኛል ብላችሁ እንዳታስቡ። የምትችሉትን እችላለሁ የማትችሉትን ደግሞ አልችልም በሉ። ምንም የሚያመጡት ነገር የለም። ለእናንተ ሶስት ወር ካመጧችሁ በኋላ ወደ ቤታቸው አረቦች ከወሰዱ በኋላ ግዴታ ሶስት ወር ስለ ቤታቸው እቃ፣ ስለ ቋንቋ ሁሉንም ነገር እናስተምራለን የሚል ስምምነት ነው ያለው ማለት ነው። ውሉ ላይ የአሰሪ እና ሰራተኛ ውል ላይ ሶስት ወር እንዲያስተምሩ ያለውን ነገር የስራውን ሁኔታ፣ ቋንቋ፣ ሁሉ ነገር እናስለምዳለን የሚል ሕግ አለ። እናንተ ደግሞ ተጨናንቃችሁ አላወቀችም ብላ ወደ ሀገር ትሸኛለች ብላችሁ ስጋት ላይ ሁናችሁ ያሉን ነገር ሰር ሰርታችሁ ደግሞ ራሳችሁን አደጋ ላይ አትጣሉ። የማታውቁትን ነገር አላቅም፣ የምታውቁትን ነገር አውቃችሁ ስሩ እና ምንም የሚያስመልሳችሁ ነገር የለም ወደ ሀገር ማለት ነው። ብዙዎቻችሁ ያላወቃችሁትን ነገር የምትሰሩት አላወቀችም ብላል ብለው ወደ ሀገር ያሳፍሩኛል ብላችሁ ስለምትሰጉ ነው እና አብሽሩ፣ እነሱ ሕግ አለ፣ ሶስት ወር ድረስ እንዳልኳችሁ ቋንቋ፣ የስራው ባህሪ፣ ስለ ቤቷ ያለውን ነገር ሁሉ እንድታስተምር እንትን ውል አለ ማለት ነው። በዛ መሰረት ነው የምታሰራችሁን እንጂ እናንተ ምንም የምታውቁት ነገር የለም። የሀገራችን ያለንበት ነባራዊ ሁኔታና የስደት ነባራዊ ሁኔታ ሰማይና ምድር ነው፣ አይገናኝም። ስለዚህ ምንም ልደነግጡ አይገባም። ሶስት ወር ሙሉ አስተምራን ቋንቋ አናቅም የምትሉ ሰዎች አላችሁ። ከዛ በኋላ እንፈራለን የምትሉ አይደለም። ሩሂ ጂቢ፣ አምጪ፣ ውሰጂ፣ ይህንን አድርጊ፣ ያንን አድርጊ ከመስማትና አንዳንድ ቃላቶችን እንጂ ሶስት ወር ሙሉ ሙሉ አረብኛ ቋንቋ ትችላላችሁ፣ ሶስት ወር ሙሉ የአረብ ሀገርን ስራ ጨርሳችሁ ታውቃላችሁ ማለት አይደለም። ትንሽ ትንሽ ከነሱ ጋር መግባቢያ ካወቃችሁ በቂ ነው። ይሄም ደግሞ አትጨናነቁ፣ ምንም ያስጨናነቅ ነገር የለምና እነሱ ያስተምራሉላችሁ። ፈልጌ ነው ምንም ስጋት እንዳይገባችሁ። ቀስ ብላችሁ ያወቃችሁትን እንዳወቃችሁ፣ ያላወቃችሁትን እንዳላወቃችሁ ግዴታ መናገር አለባችሁ። ምንም መፍራት የለባችሁም። በምልክትም ቢሆን በአፍ መናገር ባይቻል በምልክት በደንብ አድርጋችሁ እንዲገባቸው መናገር በቃ አልሰራም አልሰራም ነው። እና አደጋ አስከትላችሁ ችግር ደርሶባችሁ ለሀገር ሸክም፣ ለራሳችሁም ሸክም፣ ለቤተሰብም ሸክም ከምትሆኑ ራሳችሁን ቅድመ ጥንቃቄ ብታደርጉ መልካም ነው። አላህ ሱብሓነሁ ወተዓላ ይጠብቀን፣ ይጠብቃችሁ በሰላም እንደወጣን ወደ ሀገራችንን አላህ ስብሃነ ወተዓላ በሰላም ይመልሰን። እና እህቶቼ ጥንቃቄ አድርጉ ይህንንም የጥንቃቄ መልእክት ላይ ህቶቻችሁ ሼር አድርጉት። ይህንን ድስጥ እኔ በጣም ነው ምፈራ። ወላሂ ቅድም ብያችኋለሁ፣ ይህንን ድስጥና ፍሩን በጣም በጣም ምፈራቸው ናቸው ሁለቱም። በእርግጥ በዚህ ድስጥ እሰራበታለሁ። ምናልባት ረስቼው አጋጣሚ ሳልዘጋው በደንብ ሳይዘጋ ጥጄ ውሳት ከሆነ የሆነ አደጋ እንዳይፈጥር በጣም እሰጋለው ፍሩን ደግሞ ታቃላችሁ ጋዙን እንትን ብላችሁ ሎክሳችሁ ወይ ያጠፋችሁ መስሏችሁ። በተለይ ደግሞ ፍሩን ውስጥ ስሰሩ ማለት ነው ወይ ኬክ ወይ የሆነ ሆነ ነገር ውስጥ ላይ ስሰሩ እንደዚህ አይነት አደጋዎች ሊያጋጥም ይችላል፣ እና ጥንቃቄ አድርጉ። ትኩረታችሁ ስራ ላይ ብቻ አድርጉ። እነሱ ሲጮሁ ምን ሲሉ እንዳይጮሁም ደግሞ መናገር አለባችሁ። አላህ ይጠብቀን ይጠብቃችሁ። እንግዲህ የዛሬ ቆይታ ይህን ይመስል ነበር። ይህንን ቪዲዮ ይጠቅማል ለእህቶቻችን እንትን ላይ ጠቅማል ካላችሁ ሼር አድርጉላቸው። አመሰግናለሁ ስለተከታተላችሁኝ በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ